ሰላም ሰላም። ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አርሰናልን እናንሳ። አርሰናል በዝውውሩ እስካሁን ድረስ ባሉት ሂደቶች ተጫዋቾችን እያስፈረመ የሚገኝ ቡድን አይደለም። እየተመለከት ነው እንዳለ ነው። ይልቁኑ ስሞች ከበርካታ ተጫዋቾች ጋር ስሙ ሜንሽን እየተደረገ የሚገኝ ነው። በእርግጥ ኬፓ አሪዛባላጋን ከቼልሲ ለማስፈረም የመጨረሻው ምዕራፍ ላይ ደርሷል። በእርግጥ የኛው ጉዳይ ይጠበቃል እንደነ ዳቪድ ኦርንስቴን እንዲሁም ደግሞ የቶክ ስፖርት ጸሐፊው አሌክስ ኮክ፣ ፋብሪዚዮ ሮማኖ እንዲሁም በርከት ያሉ እንደነ ፍሎሪያን ፕሊተንበርግ ያሉ ጋዜጠኞች ይህንን መረጃ ይዘውት ወጥተዋል እና አርሰናል በእርግጥም ይህንን ተጫዋች የማዘዋወር እድሉ በጣም ሰፊ ነው። እንደ ምክንያት ማንሳት የምንችለው ደግሞ ያው ማይክ ሚኞን ከኤሲ ሚላን ሌላኛው ቻልሲን የመቀላቀል እድሉ ቀለድሉ ኦልሞስት በሁለቱ ክለቦች መካከል ከስምምነት ላይ መድረሳቸውን ተከትሎ ማለት ነው። ታዲያ በአርሰናል በዚህኛው የውድድር ዓመት አንዱ በዝውውር ሂደት ላይ የሚነሳው የማርቲን ዙቤሜንዲ አርሰናል ለመድረስ እሱም የመጨረሻው ምዕራፍ ላይ ከሚገኙ ተጫዋቾች መካከል አንዱ ነው። ታዲያ እርሱ ወደ አርሰናል የሚመጣበት እድል ካለ ሚኬል ሜሪኖና ሃቨርትዝ በአርሰናል ቤት ውስጥ የሚኖራቸው ቆይታ አብቅቷል ማለት አይደለም፣ የሚሉ አንዳንድ መረጃዎችን እየተመለከትኩኝ እገኛለሁ። ይህ ማለት ይበልጥ ባለፉት ዓመታት በሚኬል አርቴታ ቡድን ውስጥ በእያንዳንዱ ጨዋታዎች ላይ ኮምፔቲቲቭ የሆኑ ተጫዋቾች ባለመኖራቸው ምክንያት በፕሪምየር ሊጉ ዋንጫ ስለማጣቱ በርካታ የሆኑ መረጃዎችን ይጠቅሳሉ። እንዲሁም በቅርቡ በተመለከትነው የአውሮፓ ቻምፒየንስ ሊግ ከፓሪ ሰን ዠርመን ጋር በነበረው ቡድናቸው ውስጥ በአርሰናል ቤት ውስጥ የተመለከትናቸው በተጠባባቂነት የነበሩ ተጫዋቾችን ስታትስቲክስ ያነሱ እና በዛ ጨዋታ ላይ አርሰናልን የሚመጥኑ ተጫዋቾች በተለይም በተቀያሪ ቦታ ላይ እንዳልነበሩም ጭምር ይነሻሉ። እንደነ ኬራን ቴርኒ፣ ኔቶ፣ ራሂም ስተርሊንግ፣ ጃክ ሄንሪ ፍራንሲስ እንዲሁም ደግሞ ናታን ቡትለር የአካዳሚ ተጫዋቾች እንዲሁም በውሰት የመጡ ከዛ ባለፈ በቋሚነት የመጫወት እድል የነበራቸው ግን እንደነ ቤን ኋይት እና ኢታን ነዋኔር ያሉ ተጫዋቾች ብቻ ናቸው ይላሉ። ከዚህኛው ባሻገር እንደነ ቶሚ ሴትፎርድ፣ እስማኤል አካቢያ፣ ኦሌክዛንደር ዚንቸንኮ ደግሞ በቡድ ውስጥ በአማራጭነት ከዛ ባለፈ ደግሞ ከአካዳሚ ከዩዝ አካዳሚ የመጡ ተጫዋቾች በመሆናቸው ለአርሰናል በዋንጫ ፉክክር ላይ ለሚያደርገው ጉዞ በረጅም ርቀት እንዲጓዝ የሚያስችሉት በተቀያሪ ቦታ ላይ የተቀመጡ ተጫዋቾች አለመሆናቸውንም ጭምር ያነሳሉ ስለዚህ በእንዲህ አይነት ጨዋታዎች ላይ እንደነ ሃቨርትዝና ሚካኤል ሜሪኖ ኖረው በተመሳሳይ መልኩ እነዚህን ተጫዋቾች ተፎካክሩ በቦታው ላይ ቁጥር አንድ ተመራጭ መሆን የሚችልበትን እድል የሚፈጥርላቸውን የአጥቂ አማራጭ ብለውም ደግሞ ከሶስቱ አማካዮች አንዱ የሚሆነውን ማርቴ ዙቤሜንዲን በሰበሰባቸው ውስጥ መያዝ ለአርሰናል በጥራቱ ላይ ከፍ ማድረግ የሚያስችል መሰበሰበ እንዲዚህ ያስችለዋል የሚሉ መረጃዎች ይነሳሉ። እንደምታስታውሱት ባሳለፍነው የውድድር አመት ከሃቨርትዝ ያንን ረጅም ጉዳት ካስተናገደ በኋላ በቡድናቸው በኩል ያው የመጨረሻዎቹ ጊዜያቶች ከሚኬል ሜሪኖ በርካታ ግቦችን ሲያስቆጠር ተመልክተናል። በተለይ ስድስት ከተቆጠሩት ዘጠኝ ግቦች ስድስቶቹ መነሻቸው የነበሩት ተጫዋቹ ሴንተር ፎርዋርድ ሆኖ ሲያጠቃ በነበረባቸው አጋጣሚዎች እንደነበሩ በደንብ እናስታውሳለን። ራሱ በሚኬል አርቴታ ባሳለፍነው የውድድር አመት ሌላው ምርጡ ከነበሩ ተጫዋቾች መካከል አንዱ ከራሱ 15 ጎሎችን ሲያስቆጥር እዛ ቦታ ላይ ተሳትፎ ሲያደርግ እንደነበር ያስተዋልንባቸው አጋጣሚዎች አሉ። አሁን አርሰናል የሚኬል ምናልባትም የጋብርኤል ማርቲኔሊ በሱ ቦታ ላይ በትክክለኛው ፎርም ላይ ተገኝቶ መፎካከር የሚችል ደንበኛ የመስመር አጥቂ ስፍራ ተጫዋች ይፈልጋሉ ከዛ ባለፈ በተመሳሳይ ደግሞ በቡድናቸው በኩል አማካይ ላይ ጥራት ያለውን ተጫዋች ወደ ሰበሰባቸው መጨመር ይፈልጋሉ። ከዚህኛው ባሻገር ደግሞ ያው ለረጅም ጊዜ ስሙ ተያዙ የሚገኘው በቡድናቸው በኩል እየተነሳ የሚገኘው የአር ቢ ላይፕዚግ የፊት መስመር ተጫዋች ቤንጃሚን ሴስኮ ጉዳይ ነው። እና እነዚህን ዝውውሮች በቀጣይ ጊዜያቶች የሚያጠናቀቁበት እድል እንደሚኖር እየተጠበቀ እንዳለ ሆኖ አርሰናል ግን በሰበሰቡ ደረጃ አሁንም በዋንጫ ፉክክሩ ላይ ከፍ ብሎ ለመታየት በፉክክሩ ሂደት ላይ ምናልባትም ይሄ ትከሻ ለትከሻ መፎካከር የሚችሉ ተጫዋቾችን በሰበሰበው መያዝ እጅግ በጣም አስፈላጊ ነው ይላሉ። እንግዲህ ዘንድሮ ከ2122 ሲዝን በኋላ በአርሰናል ቤት ውስጥ በጣም ወጣት የሚባሉ ትላልቅ ተጫዋቾች ይለቃሉ። እንደነ ሚካ ቤሬዥ፣ ኦማሪ ችንሰን፣ ሳላ ኤዲኔ፣ ከዛ ባለፈ ደግሞ እንደነ ቻርሊ ፓቲኖ ያሉ ተጫዋቾች በአርሰናል በቋሚነት የሚጀምሩ ተጫዋቾች አይደሉም ግን ሚኬል አርቴታንም ሆነ አርሰናልን ወደ ተሻለ ደረጃ ከፍ ማድረግ የሚችሉ አይደሉም። እንዲያውም በቅርቡ ኦቨርላፕ ፖድካስት ላይ ቆይታን ካደረጉ የቀድሞው የአርሰናል ሌጀንዶች ውስጥ አንዱ ቴሪ ኦንሪ እንዲሁም ስለ ማንቸስተር ዩናይትድ ትሬብል ባሳካበት የውድድር ዓመት አንድ ምሳሌን ይገልጻል። አንዲኮልና ዱዋይት ዮርክ በዩናይትድ በውድድር ዓመቱ በጣም በርካታ ጨዋታዎች ላይ ጎሎችን ሲያስቆጠሩ ነበር፣ ግን በፈጻሚው ጨዋታ ላይ ቴዲ ሼሪንግሃምና ኦሊግነር ሶልሻየር አስቆጠሩ። ይህ ማለት ዋንጫዎችን ለማሸነፍ አት ኤንድ ኦፍ ዘደይ ወይም በመጨረሻው ሞመንት ላይ እንዲህ አይነት አጋጣሚዎችን በተገቢው መልኩ መውጣት የሚችሉ ተጫዋቾች ያስፈልጓል ሲል አስቴቱንም ሰጥቷል፣ እና በትክክልም በዋንጫ ፉክክር ውስጥ በተለይም የሚኬል አርቴታ ቡድን በጣም ጠንካራ ሆኖ ባሳለፈበት የውድድር ዓመት እንደና ሊያንድሮ ትሮሳርድ ከ58 ጨዋታዎች በ56ቱ ላይ አቬይለብል ነበር። ማገልገል የቻለበትንም ጭምር የተመለከትንበት ቅጽበቶች ነበሩ። በዚህ ውስጥ ከተመለከትነው ምናልባትም በቡድን ውስጥ በጣም በጣም አስደናቂ ጊዜያቶችን ካሳለፉ ተጫዋቾች መካከል አንዱ ነው። ታዲያ አሁን ላይ እነዚህ ተጫዋቾች ባሉበት ሂደት ውስጥ በተለይም በሚክለርስ የታሰበሰብ ውስጥ ከሃቨርትዝ እና ቡካዮ ሳካ በተጎዱባቸው አጋጣሚዎች እነዛን ተጫዋቾች በቀጥታ በፉክክሩ ሂደት ላይ እነሱ ሲጎዱ እነሱን ተክተው ወደ ሜዳ መግባት የሚችሉ ተጫዋቾች የዛን ያህል አርሰናል በተቀያሪ ቦታ ላይ አሊያም በሰበሰብ ውስጥ በአማራጭነት መያዝ የቻለ ክለብ ነው ብለን አፋችንን ሞልተን መናገር የምንችልበት እድል የለም። ለዚህኛው አማራጭ ሚካኤል ሜሪኖ፣ ሃቨርትዝ፣ ማርቲኔሊ ሲጎዱ እንዲሁም ቡካዮሳካ የአርሰናል ያለፉት አመታት የቡድኑ ሁሉ ነገር ፈጣሪዎች የሚባሉ ተጫዋቾች ናቸው። እነዚህ ባሉበት ነው እንግዲህ እንደምታስታውሱት እንደነ ዴክላን ራይስ ያሉ ተጫዋቾች በሰበሰባቸው ውስጥ ሌላው ተጨምረው የአርሰናልን የዋንጫው ፉክክር ላለፉት ሶስት ዓመታት በሁለተኛነት ደረጃ እንዲያጠናቀቅ ያስቻለበትን አጋጣሚ የተመለከትነው ነው። እና እንዲሁም አንዳንድ መረጃዎች እንደሚጠቁሙት ከሆነ ያው ሪያል ማድሪድ ተጫዋቾችን ሲፈልግ ምንም ችግር የለበትም። ማረ ለእነዚያን ተጫዋቾች ወደ ክለቡ የማምጣት ትልቅ አቅም ያለው ቡድን እንደሆነ ይታወቃል። አሁንም በስፔን ብሔራዊ ቡድን በተመለከትነው አስደናቂ ቆይታዎች ውስጥ በተለይም እንደነ ፋቢያን ሩይዝ፣ ፔድሪ ጋር በመሆን በዚህ ቡድን ውስጥ የቀኙ መስመር የአማካኝ ስፍራ ተጫዋች በመሆን በዚህኛው የስፔን ብሔራዊ ቡድን ውስጥ በጣም አስደናቂ ቆይታን እያሳለፈ የሚገኘው ይኸው የ26 ዓመቱ የሪያል ሶሲዳድ የአማካኝ ስፍራ ተጫዋች ማርቲን ዙቤሜንዲ ነው እንግዲህ። ይህንን ተጫዋች አርሰናል በፍጥነት ወደ ቡድኑ መቀላቀል እጅግ በጣም አስፈላጊ ይመስላል። በእያንዳንዱ ጨዋታዎች ላይ 73 በመቶ የሚሆኑ ኳሶችን ይቆጣጠራል። በቻንስ ክሬሽን ላይ ትልቅ ተሳትፎ አለው። የኤሪያል ዱዋል ላይ ብዙ ጥያቄ የሚነሳበት አይደለም። በዲፌንሲቭ አክሽንም ላይ ደግሞ ተሳትፎን ያደርጋል። በቡድኑ በኩል እና የተከላካይ አማካይ እንዲሁም ደግሞ የአጥቂ አማካይ ሆኖም ጭምር መጫወት የሚያስችል አቅም እንዳለው በደንብ እየተመለከትን ነው። ባለፉት ጥቂት ጊዜያቶች እንኳን በተመለከት ነው የስፔን ብሔራዊ ቡድን እንዲሁም ደግሞ የሪያል ሶሴዳድ ቆይታዎቹን እየተመለከትን ባለንበት ቅጽበት እና ባሳለፍነው የውድድር ዓመት ብቻ እንኳን እንደተመለከት ነው በ2962 ደቂቃዎች ላይ ቆይታን አድርጓል። 33 ጨዋታዎችን ተጫውተዋል። ከነዚ ውስጥ ምናልባት ሶስት ጨዋታዎች ብቻ ናቸው ያመለጡት። ብዙም ጎሎች ላይ ተሳትፎ ሲያደርግ አንመለከቱም ግን ደግሞ ያቡድኑ ሁሉ ነገር ማለት የሚቻል ተጫዋች እንደሆነ እየተመለከተን ነው። ታዲያ በአርሰናል ራሱ እንደ ቡድን በተቸገረባቸው አጋጣሚዎች የካቨርትዝንና ና የሚኬል ሜሪኖ ግልጋሎት እንዲሁ በቀላሉ ማጣጣል የሚቻልበት እድል እንደሌለ በደንብ መግለጽ እንችላለን። ምክንያቱም እነዚህ ተጫዋቾች በተጎዱበት ሰዓት ላይ ሚኬል ርቴታ እንደ አስተኛ ዘጠኝ ቁጥር በማድረግ በቡድኑ በኩል ሲጠቀምባቸው ከነበሩ ጫዎች መካከል አንዱ ይሄው የስፔን ብሔራዊ ቡድን ሌላው በአጥቂነት እንዲሁም ከአማካዮቹ አንዱ ሆኖ ሲያገለግል የምንመለከተው ወይንም የምናስተውለው ራሱ ሚካኤል ሜሪኖ እንዲሁም ደግሞ ከዚህኛው ባሻገር ከሃቨርትዝን እንደተመለከትን በደንብ እናስታውሳለን እና እነዚህ ተጫዋቾች በሚካኤል አርቴታ ስብስብ ውስጥ እጅጉኑ በጣም ትልቅ አስተዋጽኦ ያበረከቱ ተጫዋቾች ናቸው። ባለፉት ጥቂት ጊዜያቶች ውስጥ እናንተም እንደምታስታውሱት አርሰናል ምናልባትም በተደጋጋሚ ከምንመለከተው የአርሰናል በጣም ወሳኝ በሚባለው ስብስብ ውስጥ የምንመለከተው የአርሰናል ላይን አፕ እንደ ክለንሬስ ፓርቲ ኦዴጋርድ የአማካኙን ስፍራ ከያዙ በኋላ ፊት መስመር ላይ የምንመለከታቸው ማርቲኔሊ፣ ሜሪኖ እንዲሁም ደግሞ ቡካዮ ሳካ ናቸው። ታዲያ በተለይም በተለይ ሚኬል ሜሪኖ አሁን ባለበት የአርሰናል ስብስብ ውስጥ የሃቨርትዝ መጎዳትን ተከትሎ ነው ይህንን ኃላፊነት እየተሰጠው የሚገኘው። ከዚህኛው ባሻገር ግን ተጫዋቹ ከሃቨርትዝ በሚኖርበት ሰዓት ላይ ወደኋላ በጥልቀት ተመልሶ ሪል ያማካይ ስራ ተጫዋች ሆኖ የሚጀምርባቸው ጨዋታዎች በጣም በርከት ያሉ ናቸው። ይልቁኑ አርሰናልን በእጅጉ መጥቀም የሚችል የቡድን ስብስብ እንጂ የእነዚህ ተጫዋቾች ማን ነው የሚካኤል አሁን በስብሰባቸው ውስጥ እየተፈለገ የሚገኘው የማርቲን ዙቤሜንዲ ወደ አርሰናል መምጣት አርሰናልን ሊጎዳው የሚችልበት እድል እንደሌለ አሊያም ደግሞ እነዚህ ተጫዋቾችም ጭምር ከቡድኑ እንዲለቁ የሚገደዱበት አማራጭ እንደማይኖርም ጭምር በርካቶች እያነሱት ይገኛሉ። ይበልጥ አርሰናል በስብሰብ ውስጥ ያለው አስፈሪነት እንዲሁም በቦታው ላይ የፉክክር መንፈስንም ጭምር ከፍ ወዳለ ብቃት መጨመር የሚችሉ ተጫዋቾች እንዲኖሩ ያስችላል የሚሉ ሪፖርቶች ይወጣሉ። ስለዚህ በሚካኤል አርቴታ ቀጣዮቹ የእንግሊሽ ፕሪምየር ሊግ ቆይታዎች ውስጥ በሚካኤል ሜሪኖ፣ ሃቨርትዝ እንዲሁም ዙቤሜንዲ መካከል ትላልቅ ፉክክሮችን የምንመለከትበት እድል በጣም ሰፊ እንደሚሆን እንጠብቃለን ። ግን እንዲያም ሆኖ ደግሞ በፊት መስመርነት የአርቢ ለብዝ በፊት መስመር ተጫዋች ቤንጃሚን ሴስኮ ዝውውር በአርሰናል በኩል ከሚጠበቁ የመጨረሻዎቹ የዝውውር ሂደቶች ውስጥ በቀዳሚነት ሊነሳ የሚገባ ጉዳይ ነው። አሁንም እልባት አላገኘም። በአርሰናል በኩል ከምንመለከታቸው ጉዳዮች ውስጥ አንዱ ግን አርሰናል ይበልጥ ቡድኑን ከፍ ወዳለ ጥራት ደረጃ መጨመር የሚችልበትንም ጭምር እድል እንደሚሰጠውም ጭምር ነው እየተገለጸ የሚገኘው ከዛ ባለፈው አርሰናል አሁን ባለበት ሁኔታ ምናልባትም ይህንን ተጫዋች በቅርብ ጊዜ ወደ ክለቡ የሚያዘዋውርበት እድል በጣም ሰፊ እንደሆነ የተገለጸ የሚገኘው ይሄኛው ደግሞ በዝውውር ሂደቱ ላይ ማጠናቀቅ የሚችልበት እድል ካለ ጥራቱ ላይ ከፍ ያለ የቡድን ስብስብ እንዲኖረውም ጭምር ያስችለዋል። አስቡት፣ ካቨርትዝ ሚኬል ሜሪኖ፣ ማርቲን ዙቤሜንዲ፣ ዲክለን ራይስ ማርቲን ኦዴጋርድ ቡካዮ ሳካ እንዲሁም ደግሞ ጋብርኤል ማርቲኔሊ ባሉበት የአርሰናል በተለይም ከወገብ በላይ የሆነው ቡድን ላይ በጣም ጥራቱን የጨመረ አስፈርድ የሆነ ቡድን እንዲሆን ያስችለዋል። ባክፎር እንኳን ለፕሪምየር ሊጉን በሰፊ ጥራት ከፍ ያለ ኳሊቲ እንዳለውም ጭምር በደንብ መግለጽ የምንችለው ስብስብ ያለው ነው በዚህኛው የሚኬል አርቴታ የቡድን ስብስብ ቆይታዎች ውስጥ